አንቺው፣ እንዴት ነሽ? ተቀመጥኩ። እሺ፣ እንዴት ነሽ? አንቺው፣ ደህና ነኝ። አንተ እንዴት ነህ? አለሁኝ። ፋዘርዬ እኮ እዚህ ሞንሽን ነግረው፣ እናንተ ግን ጠፋችሁ። ኧረ አለን። ስለመጣህ ደግሞ በጣም ነው ደስ ያለኝ። አንቺው፣ ይቅርታል። ቴክሽን ነው የመጣሁት ምን አደረከኝ? እስከ ዛሬ አልተረዳውሽም ነበር። እንዲ አሴር፣ እንዴት ለራስሽ የምትኖሪ እና እኛ ከአንቺ ፊት ዘውር ካልን በኋላ የምትረሽን ሴት አድርጌ ነበር ያሰብኩሽ። አሴር፣ ሀኒቾ ፋዘርዬ። ከዛ ቤት ምን ሆነሽ እንደወጣሽ ሲነግሩኝ በጣም በራሴ ያፈርኩኝ። አሴር፣ ምን እያልክ ነው? ወንድምሽ ተምቹን ስለተናገረው በዛ ምክንያት ተናደሽ እንደወጣሽ ነገሩኝ እና እናንተን ሲናገሩ ዝም ማለት ነበረብኝ። እኛ የምንወድሽ ነክል ያክል አንቺም ትወጅናለሽ። ችግሩ ግን እኛ አንቺን እንደምንወድሽ አንቺ በጣም ታውቂያለሽ፣ እኛ ግን አንቺን እንደምትወጅን አልተረዳንሽም። አሴር እናንተ ብትረዱትም ባትረዱትም ከአባይ ቀጥሎ እዚህ ምድር ላይ ለእኔ ትልቅ ቦታ ያላችሁ እናንተ ናችሁ። ሌላው ከእናንተ ሻቃለኝ። ወሬኛ አንተ አድርግ እዚህ ተሸጉጠህ ነው አልፎ ይሄዱ ነበር እንዴ? እንደዚህ ተመስጠው ወዴት እየቆሱት ነው? ምን አውቃለሁ። ይሄኔ ልጅ እያጨስክ ነበር አይደል? እንዴት ነህ? ይሄኔ ልጅ እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። የምናሴ እንዴት ነህ አንተ? አለሁ። ምግብ አምጥቼልሻለሁ ማለት እሺ። ይሄኔ ልጅ አመሰግናለሁ። እና ማየ ትሽ ስጠነች። በይ በደንብ ብላ እንጂ። ወይ እየበላው አይደለም። ከዚህ በላይ እንዴት ገንዛዬህ የጣፈጠ አይመስለኝም። ቆይ እንደውም ላጉርሰ ምግብ እንደዚህ ጣፍቶኝ ከበላው ቆየሁ። አባዬ አንተ እኮ ምግብ የሚጣፍጥ አሰራሩ ሳይሆን ከኔ ጋር ስትበላው ነው። አንዲ እንደዛ ነው ብለሽ ነው። አረ እባክህ። ሰላም እንዴት ናችሁ? ውድ ቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ቪዲዮን ስጀምሩ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሮ ስለምታበረታቱንም እንደተለመደ እጅግ በጣም እናመሰግናለን። በጣም ብዙ ተመልካች እያገኘ ነው በዚህ ድራማ የተነሳ እና ይህም፣ በዚህ አጋጣሚ የኖላዊ ድራማ ኩሮዎችንም እናመሰግናለን። እንደዚህ እንደነሱ እንድንሰራ የእነሱን ድራማ እንድንሰራ ስለፈቀዱልን ነው። ዩቱብም እኛ ልንሰራ ያው ስድስት ወር ምናምን ሊሟላኝ ነው ማለት ነው በዚህ ድራማ መስራት ከጀመርኩና እስካሁን ኮፒራይት ምንም ተልኮብኛ ያቅም እግዚአብሔር ይመስገን እና እናመሰግናለን ሁላችሁንም። ኖላዊ ድራማ ክፍል መቶ ሀያ አራት ዘነላችሁ መተናል። በዛሬው ክፍል እንግዲህ ረጅም ጊዜ ጠፍታ የነበረችው የዞሮ ሜላት እናት ልጇን ለመጠየቅ ወደ እስር ቤት ሄዳ ነበረ እና እንዴት እስከ ዛሬ ሳይነገራት ግን ልጇ ታስራ ስንት ችግር ተፈጥሮ ምናምን እስካሁን አልሰማችም እና አሁን ግን ስታያት በጣም ነው ያዘነችው። ልጇ ተበሳቁላለች እና ደህና ነኝ ስትላት እንደዚህ ጠቋቁረሽ እንዴት ደህና ነኝ ትይኛለሽ? እያለቻት ነበረ እና ድሮም ነግረሽ ነበር ባዩሽ የምትባል ልጅ እንደማትሆንሽ እና ጥሩ እንዳልሆነች ነግረሽ ነበር እያለች፣ እሷ ደግሞ የሞተን መውቀስ ተገቢ አይደለም፣ አንዴ ከሆነ በኋላ የሞተን ሰው መውቀስ ጥሩ አይደለም እንዳጠፋው ይገባኛል ምናምን አለችው ወይዘሮ ሜላትም እና በዚህ ምክንያት ያው ትሰታት እንደሆነች ገብቷታል አል ወይዘሮ ሜላትም ወላጆችን መስማት ምን ያህል ጥቅም እንዳለው ተረድታችው አሁን ነው ካጠፋች በኋላ እና ስትመክራተኝ እናቷ ስትመክራት በፊት አትሆንሽ ማድረባሽ ስትላት እሺ እምቢ ብላ ጓደኝነት ከሷ ጋር በመሰረቷ፣ ይህንም ታሪክ ሄዳ እስር ቤት ላሉ ልጆች ስታወራት ከዚህ ታሪክም ተመሳሳይ እንዲቷያችው በጣም የተጎዳችው እኔም ያንን ያገባት ልጅ እናቴ እንደማይሆን እየነገረችኝ ነበረ። እኔ ግን እምቢ ብዬ ነበር የቀጠልኩበት፣ እያለች በጣም ተሰጽታ እያወራቻት ነበር። አሁን ላይ እድሜ ወይዘሮ ሚራት እየተረጋጋች ነው። ትንሽ ከበፊቱ ትሻላለች ማለት ነው። እና ያው ፍቅር ስትሰጣት ስታቀርባት የተሻለ እንትን እያሳየች ነው። እናም ወደ ቤት ሂዳ ሀናን እንደምትፈልጋት ተናገረች ማለት ነው። ወይዘሮ አስቴር ሀኔ ግን የለችም ከቤት የለችም። በባለፈው ምናሴ ለምን ተናገርከው፣ እነ ጆሮ ለምን ተናገርክነት፣ በእነሱ ለምን መጣህ ብላ እንግዲህ ያንን ሰበብ አድርጋ ተመልሳ ሂዳለች ወደ እና አባባ ኖላዊ። አባባ ኖላዊ ደግሞ ያው ፈቃደኛ አደሉ፣ ለምን ቤተሰቦች ተጋጅተች ወደኛ ትመጫለች የሚለው ቢፈልጉም፣ ደግሞ እሷ ከቤተሰቧ እንድትርቅ አይፈልጉም ማለት ነው እና ሀናም ይህን ሰበብ አድርጋ ተመልሳ ከዚህ በኋላ አልመለስም ብላ ቆርጣ ሄዳለች ማለት ነው። የሆነ ችግር ሲፈጠር በራ እንደምትሄድ የታወቀ ነው እና በነገራችሁ ላይ ሀና ድራማው ሲጀመር በጣም ጠንካራ፣ ብልህ የሆነች ልጅ ነው። አሁን ላይ ግን ወደ መጨረሻ ላይ ግን በጣም ነፈዝ እያደረጉ አትመጡ እና የሀኒ ካራክተር እንኳ አብዛኛው ተመልካች አሁን ላይ እየተመቸው አደለም። እውነት ለመናገር የሆነ የታረጋቸው ስራ ሁሉ የጅል ስራ ነው። አሁን እሷን እነዚህ ልጆች ባለውለታዋ ናቸው። አዎ ግን ደግሞ እንዴት ከቤተሰቦቿ ይበልጧል? አንዞም ሰላም እና ምናሴ ምንም ታረጉ ለሷ ብለው ባደረጉት፣ ጭራሽ እነሱን አኮርፋ ነው እንግዲህ ወደ አባባ ኖሪያው የሄዱት። አባባ ኖሪያውም በዚህ ምክንያት ትንሽ ከፍቷቸዋል ማለት ከቤተሰቦቿ ተለይታ በመምጣቷ ስለደበራቸውና ያሲር ደግሞ ምንነው ነው የደበሮት እያለ ሲጠይቃች ጠይቃቸው ያው ሀኒቾ ተመልሳ መታለች ወደኛ፣ ወደ ቤት ብሎ ነገረውና እሷ ምን የተለመደ ነው፣ ትመለሳለች፣ ትሄዳለች ሁሌም ተመለስኩ ትላለች ደግሞ እንደገና የተፋችሁ ምራቅ ሳይደርቅ ደግሞ ተመልሳ ትሄዳለች እያለ እያሾፈ ነበር። አሁን ግን ቆርጣለች። የመጣችሁ ደግሞ በእናንተ ምክንያት ነው፣ ምክንያቱም ቤተሰቦቼ ያሴረንና

ብየው ነበር አለ። በዚህም በጣም ተጸጸተና እጅግ በጣም እንደምትወደው ሁለታቸውንም እንደምትወዳቸው ነው የተረዳው፣ እና ይቅርታ መጠየቅ አለብን ብሎ ወሰነ ማለት ነው። ሀኒቹን ወይዘሮ አስቴርም ወደ ቤት ተመልሳ ሀኒ የት አለች ስትል ሀኒን አምጡልኝ ብላ ነበር። ሀኒ ግን እዚህ አደለች መቤት አደለችም አባቷ ጋር ሄዳለች። እናንተ አስቀይሟቸዋት ነው እንጂ ዝም ብላ እሷ አትሄድም ፍራ ፈጣ ስትይዛቸው እኛ አስቀይመናት አይደለም የሄደችው ልታይ ነው ብለው፣ ግን ድርቅ ብላ ስትጠይቃቸው ያው በባለፈው ምክንያት ያለችውን ተናገሩ ማለት ነው እነሱ። ወይዘሮ አስቴር ሰላምን በደንብ ያው እርግጠኛ ሆና ስላላመነቻቸው እ አልተዋሽም ቢኖራት ነው ብላ ስላመነች ሃኒቾ ቤት ሄዳ ነበረ ሰላም አድርሳት ማለት ነው እና በጣም ተነፋፍቀው ስለነበር ሃኒቾን በጣም ከመጀመሪያም ጀምሮ ትወዳታለች እና ሄደው ተገናኙ ሰላም ተባባሉ እና በምን ምክንያት ለምንድነው ቤተሰቦችሽን ጥለሽ የመጣሽ ብላ ነገረቻት ግን እነሱ አስቀይመውሽ ነው ወይ ብላ እነሱ አስቀይመውኝ ሳይሆን ግን ምክንያት ሰበብ አድርገው ነው እንጂ እነሱ ስላስቀየሙኝ አይደለም ብላ ነገረቻት ማለት ነው። እናም ሰላም እና ምናሴ የምናታቸው ሊጠይቁ ወደ እስር ቤት ሄደው ነበረ እና እናታቸውን ጠየቁ። ያቺ ኬክ የምናመጣላት ልጅ እንዴት ናት አለቻት። ደናናትኝ አሁን ላይ ለውጥ እያመጣሽ ነው ስትላ አንቺ እኮ የሚያቅትሽ ነገር የለም ብሎ በዛው ማስታውሶ ሜሮን ቤት ድረስ እንደመጣች ነገራት። ያው ስሟንም መልኳንም ብዙ አላስታወሰም ግን በግድ አስታውስ ስትለው እናቱ ትንሽ አይኗ ጎላጎላ ያለ ቀይ ልጅ ናት ስላት ትዝ ያለቻት ሜላት ናት። እንትና ሜሮ እናት ማለት ነው፣ ዜሮ ሜላት። እናም ከእስር ቤት ያሉት ልጆች ሁላቸውም ታሪካቸውን ተናግሮ ነበር። አንደኛው ብቻ ነበረች በታሪኳን ያልተናገረችው። እና አንቺ ለምንድነው ታሪክሽን እማት ነግሪኝ ብላ ስጠይቃታይ ነገረቻትና፣ በጣም የሚያሳዝን ታሪክ ነው። ያው በተደጋጋሚ መደፈር አደጋ ሲደርስባት እንደነበረ፣ ከዛም ለፖሊስ ፖሊስ ጠቁማ ስታሳስር እንደገና እንደፈቱት፣ ከዛ እንግዲህ ፈተው ደግሞ ድጋሚ ሲጫወትባት፣ መጨረሻ ላይ ግን ፍትህ ስላላገኘች በራሷ ውሳኔ ሰው እንደገደለች እና ከዛም ተፈርዶባት ገና ትንሽዬ ልጅ እስር ቤት እንደገባች በጣም የሚያሳዝን ይሄ ግን ሀገራችን ላይ በጣም በብዛት የሚደረግ እውነታ ነው። በሴት ልጅ በመሆኗ ብቻ የሁሉ ግፍ የሚደርስበት፣ ሕግ ስለሌለው ወንዶች እንደፈለጉ የሚሆንበት ሀገር ስለሆነ ሪያሊቲ ነው። እሷ በጣም የሚያሳዝን ታሪክ ነው እና በጣም አዝና ታቀፈቻት። እና አልፈርድብሽም ከፈለግሽ ፍረጅብኝ ብላ ነበር። ምኑን እፈርድብሻለሁ ብላ አቀፈቻት በጣም በማዘን እና በጣም ነው የምታጽናናቸው። እንደ እናት ነው፣ ማሚ ነው የሚሏት እዚያ እስር ቤት እና የሜሮንን ነገር አስታውሳ ስትጮህ ነበር። አንቺም ጭራሽ ወደ እሷ ተቀላቀልሽ ወይ እያለቻት ነበር እና ሜሮን የምትባለው የምታቀው ነገር እንዳለ ተሰምቷታል። ከዚህ በፊት ከባዩች ጋር እንደሚተዋወቁ ስላወቀች የምታቀው ነገር ይኖራል። ስለዚህ እስር ቤት ወጣለሁ ስትል እነሱም ከወጣሽ በጣም ይደብረናል፣ ግን ቃል ግቢልን እንደምጠይቂ ብለው ቃል አስገቧት ማለት ነው። እና በዚህ ምክንያት እንግዲህ ወይዘሮ ሚላት ከእስር ቤት እንደምትወጣ ትንሽ ፍንጫ አግኝታለች ማለት ነው። በሌላ በኩል አሲር እንግዲህ ያንን እውነታውን የውን ምን ያህል እንደምትወዳቸው ሀኒቹ ስለገባው ወደ ቤቷ ሂዶ ይቅርታ ጠይቋታል ማለት ነው። እኔን እንደምወድሽ ያንን ያክል እንደምትወጂን ከቤተሰቦች አስበልጠሽ እንደምትወጂን አላቅም ነበር እና በጣም ይቅርታ ብለው ሁለታቸውም ይቅርታ ጠየቋት። እና እነሱም በጣም ግራ ገብቷቸዋል። አሁን ላይ ወደኋላ እየተመለሱ ነው። ሲጋራም እያጨሱ ነው፣ እየጠጡ ነው። ስለዚህ አንድኛ ችለም ጎዳና ውስጣን ጎዳና አንወጣም ብለው ወደ ጓደኞቻቸው ለመቀላቀል እያሰቡ ነው ማለት ነው። እና አባባኑ ላይ አሁን ላይ እየመከሯቸው አይደለም። ሲጋራ ሲያጨሱም ዝም ነው የሚሏቸው እና

እዝራን አፈቀይ ብላ በዚህ አጋጣሚ ፍቅር እንደያዛት እንግዲህ ለባባን ወላዊ ተናግራለች። እሳቸውም አልተቃወሟትም። ሀኒቹ ፍቃደኛ ናቸው ማለት ነው።